የዛሬው ጥፊ ስለተመቸኝ እኔ ነኝ እዚህ ጋር ለብልበው ለብልበው ዶጋ መዳርጋቸው ምናምን እያልኩኝ እየቀወጥኩት እየቀዋወጥኩት ነው። ያው ድምፁን የሙዚቃውን ሚዩት ያደረግኩትኝ ትንሽ እዚህ ጋር እንትን ስለማይል ነው። ግን ዛሬ በጣም እኔ በዚህ በምሽት የመጣሁላችሁ ቪዲዮ ሳልሰራ ማደር ስላላስቻለኝ ነው። ይች ቅንቅና መቼ ከሀይሚ ራስ እንደምትወርድ አላቅም። ይች ይቺ መነጥሯን ሰክታ እኛኝ የምትል ማለት ነው። ይቺ የክረምት ጭቃ ማለት ነው። ይቺ ሲስ ተብዬዋ እንዴ ሄና ስለተመታ እንዴት እጇን ትዘረጋለን? ሄና ላይ ምናምን ሄናም ባናትሽ ይዞሽ ዙሪ። ሄና ማን ሄደ መጀመሪያ? እሱ ለሴት ሊክብር አለው እንዴ? ኧረ እሱ ራሱ ስቶሪ የፖስተው ነገር አለ። ቆይ ቆይ፣ መጀመሪያ ሊሄድበት እሱ ሴት ሆነሽ ወንድ ልጅ ላይ እጅ ማንሳት ጅግና አያስብልም። ይሄ ለሀይሚ ነው፣ ይሄ ጥቅስ ቲክቶክ ላይ ፖስት ያደረገው ማለት ነው። በመጀመሪያ አንተ ወንድነትህን አስከብር። ወንድነትህን ስታስከብር ከዛ ሴት ልጅ ታከብረሃለች። ሲቀጥል ደግሞ የማይባል አማርኛ አትበል። የምትጠቀማቸውን አማርኞች መርጠ ተጠቀም እንዴት? እኔም ብሆን ዮና አናትህን ብልህ ደስ ይለኛል። ከእሱ መለየት ፈልገሽ ነው? ምን ማለት ፈልገ ነው? አንተ እነሱ እንዲለያዩ ነው ማለት ነው። እንደዝትን እያልክ ያለው እኔ የእሱ ችግር የለውም ይዛ እንደፈለገ ይበጣጠስ። ይችኛዋ ደግሞ ብጣሻም ዶማ እኮ ነች። የገረመችኝ ዝመታ እንዴት ትመቻለች! ተውረገረገች። ምን ያውረገርግሻል ምን ያው ረገርክሻል ሄና ማን ነው የማይመተው ደግ ያደረግሽ እንደውም ነገት እድገመው ነገት እድገመው ቡሩኪ አሁን አጠገቧ ሆኖ እንኳን ይሄ እኝኛው ሽልት ሻፋሁን መቶ ሲከፍትባት ለምን እንደዚህ ታረጋለ እንኳን ብሎ ባይቆጣም ራሷን ግን የማስከበር መብት አላት ገብቶሻል ጅግና ሴት ራሷን ታስከብራለች ከዛም አልፎ ደግሞ ባሏን ታስከብራለች ባሏ እንኳን ባያስከብራት ራሷን ታስከብራለ ልክ እንደ ሀይሚ አይነቷ ጅግና ማለት ነው ማነው እሱ እንዴ ለምንድነው የማይመታው ደግ አደረገች። እንኳን መታችሁ፣ እጅሽን ለምን ታነሻለሽ? ደሞ ምንድነው ያለችው? ምን አይነት ሰገጤ ናት? እኔ ሲሲ እንደ ሲሲ ሰገጤ አይቼ አላቅም። የቡታ ጅራ ሴቶች አለች እ እንትን በጠፈጠፈጃችሁ አለች። እኔ ስሙን መጥራት አልፈልግም፣ ምክንያቱም የሰው ባህላዊ የሆነ ነገር መንካት አልፈልግም። ሌላው ነገር ደግሞ ይሄ እምነት ውስጥ መግባት አልፈልግም። እኔ በህይወቴ ማለት ነው። እኔ የምትናገሪውን አማርኛ አስተካክሌ በባለፈው ጊዜ እኔን ምን አለችኝ? የሆነ ነገር ብላኛለች፣ ብቻ የሆነ ነገር ማለት ነው። በማንነቴ የምሬ ነው የምላችሁ ከዛ ላሽ አልኩኝ እኔ ማለት ነው። ምክንያቱም የሆነ ትነካኩና ሌላ ውስጥ ትገባላችሁ። አሁንም እሷ እንትን በጠፈጠፈ እጅሽ ምናምን ነገር ፊቱን አቃጠልሽው ምናምን ነገር ስጠፈጥፍ አይተሻታል? መጀመሪያ ሀይሚን ስጠፈጥፍ አይተሻታሉ? መድኃኒዓለም ይጠፍጥፍሽ ተግንድ ማለት ነው የምታወሪውን ነገር አሁንም። ለይተሽ ወቂ፣ ለይተሽ ወቂ። ምን ሆነሽ ነው አንቺ ከሀይሚ አናት ላይ አልወርድም አልሽ? ምን ነው የወንዶች እንትን የመጠየቅ መብት አላት። ደስ የማይላት ነገር ካለ የመጠየቅ መብት አላት። ብሩኬን ቢሆን የማስረዳት ግዴታ አለበት። ካላስረዳት የሆነ ነገር የተደበቀ ነገር አለ ማለት ነው። ንገሪው። እንደውም የሚያስረዳት እኔ ሰሞኑን፣ ብሩኬን ስላከበርኩትኝ አንቺ ሀይሚ አናት ላይ እየመጣሽ ተወጫለሽ። ብሩኬ አላከብርልሽም ከፈለግሽ ማለት ነው። ከማላ ሃይሜስ ሲያከብራት ነው የማከብረው። የጠየቀችውን ጥያቄ በስነ ስርዓቱ የማስረዳ ግዴታ አለበት። ይሄ እንደ እንትን ተሚወራጫ ማለት ነው። ለአንድ ዚያ ስንጥር ለሚያክል ወንድ እንደዚያ ያዙ ይልቀቁኝ እያለ ተሚወረገረግ ማለት ነው። ፍቅር የልጄ እናት እያለ ሲሰክሳት ለኖረ ሴት የሆነ ነገር ሳላየችበት በቀር ሃይሚ ዝም ብላ ለብሩኬ እንደዛ አታፋጥጠውም። ስለዚህ የሆነ ነገር አይታበታለኝ ያስረዳት። ቡታጅራ የተጣሉት የምርነ የተጣሉት ከሴት ጋራ እዛ አሸሼ ገዳይ ሲል ማለት ነው። ይች ፍሪታ ከምትባል ሀለሌ ጋራ ሆቴል ምናምን ምናምን አስዞ ለእሷ እዛ ሀለሌ ስል የምር ነበር የተጣሉት። ከዛ ታርቀው ነው ወደ አዲስ አበባ የመጡት አስረግጬ እነግርሻለሁ። ስለዚህ ስለሚሽለጠለጥ ሜልሽ ብሩኬ ስለሚሽለጠለጥ የሆነ ነገር አግኝታበት ንገረኝ፣ አለችው። ካልነገራት ደግ አደረገች። ምን ታመጫለሽ? ሂጂ እዚያና ዙሪ ከፈለሽ ምን አይነቷን፣ ሂጂ። በጥፌ እመታ ምናምን። ማነው ሄና፣ ይጠፈጠፋል። ሄና እኮ ሀይሜን እንዲንቃት ያደረገው ብሩኬ እኮ ነው። ለሄና በሰጠው ቦታ ማለት ነው። ገብቶሻል አይደለ? ሄና እንዲንቃት ያደረገው ራሱ ብሩኬ ነው። አጠገቡ አጠገቡ እዮታተፈ ማለት ነው። ገባሽ? የተግባባን ይመስለኛል። ይሄ አትንካት፣ ምንም ነገር አትናገራት ሀይሜን የማለት መብት አለው፣ ግዴታው ነው። የምን መብት ግዴታው ነው ብሩኬ፣ ሀይሜን ግን የሆነ ቦታ እንድትናቅ ዝቅ እንድትል የሚያደርጋት ራሱ ብሩኬ ነው። ሀይሜ እንድትከበር ካላደረጋት ብሩኬ፣ ሀይሜ ራሷን የማስከበር ግዴታና መብት አላት። ማንም እየመጣ እንዲፈነጭባት አልፈልግም እኔ ራሴ

ሮዝ የሸረከተው አብሽር መተሽ አትርሸርካች ሀይሚ ላይ ሂጅና ሂጅና፣ ያሽልጥልጥ ቡቡ የምትሆን ማለት ነው። ሂጅና ምን ደብቃት ነው ለልጅቱ አስረዳት ብለሽ ቪዲዮ ስሪለት ገብቶሽ አለ። ከዚ በኋላ ሀይሚን ስታከብሪ ብሩክን አከብርልሻለሁ። ሀይሚን ካላከብር ብሩኬ መቼም አላከብርልሽም። ቅማላ ብሩኬ ደግሞ ሀይሚን ሲያከብራት ነው ማከብረው ሲያስከብራት ይሄ ያዙ ይልቀቁኝ ምናምን የሚለው የራሱን ስም ለማጥራት ነው ሲጀመር ማለት ነው፣ እንጂ ለሀይሚ ብሎ አይደለም። ለአንቺ ብዬ ነው፣ ለአንቺ ብዬ ነው። ለእሷ ብሎማ ቢሆን ኖሮ ሄናን ያርቅ ነበረ ታጠገቡ። ለሀይሚ ብሎ ቢሆን ማለት ነው። ለሀይሚ ብሎ አይደለም። የራሱ ስም ለማጥራት ነው። ሁሉ ጊዜ እሱ ነግሶ እንዲታይ ነው የሚፈልገው። ተይ በናትሽ። ሀይሚ ደግሞ ንግስት ነችን? ራሷን የምታነግሰው በራሷ በእጇ ነው። ራሷን የምታስከብረው ማለት ነው። እዛ ጋር እየተሽለጠለጠ ልጅቷ እንድትናቅ የሚያደርገው ሲጀመር ብሩኬ ነው። አንቺ ምን ታደርጊ? ምንም እኮ አይፈረድብሽም። ሲስተብዩ እንኩሮ ማለት ነው። እንቺ እንኩሮ እንደዚህ የሚያንዘረዝርሽ እንደዚህ እንኳን ተንዘረዝርሽ ምን ምን አገባሽ? በጀመረ ሄና ወንድ ሆንሽ ንገሪ። ወንድ አይደለም በእኔ ይታ ወንድ አይደለም ገብቶሻላ። ወንድ ቢሆን ኖሮ እንደ ወንድ ልጅ ቆፍጠንጠን ብሎ ብሩኬና ሀይሚን ለማስታረቅ ነበረ እንትን የሚለው አይሽለ ጠለጥም ነበረ፣ ከቡሩኬ እግር ስር ማለት ነው። ሁለቱ እንዲጣሉ ነበር ሲሽለ ጠለጥ ነበረው። የነበረው ገብቶሻል። አይንቺ መሽ ይገባሻል። በፍቅር የጠነዛሽ ሴት ሴት ልጅ ጠንካራ ስትሆን አንወድም። ሴት ልጅ የበላይ ነኝ ስንል አንወድም። ሴት በሴት እንቀናለን። ልክ እንደ ሴት አይነቷ ሴት አሁን በሀይሚ ስለምትቀና እንጂ ያደረገችው ነገር ልክ ሳይሆን ቀርቶ አይደለም። ልክ እኮ ነው። ልክ ነው። ከምትወደው ልጅ ሊያርቃት ጉድጓድ እየቆፈረ ላለ ወንድ ነው ጥፊ ያላሰችው አይደለም። ጥፊ ይሄ እኮ ሳማ ነበር፣ አፉን መለብለብ የነበረበት ለዚህ ወንድ እኮ ነው። ለምን ተመታ ብላ ይቺ ባዶ ዳሉ የሚንቀጠቀጠው ደሞ ማለት ነው በደረቀችው አደረቀችው እንትን በጠፈጠፈችበት ምናምን አንች አንቺ ያናትሽ ጠፍጠፍ እኔ ዛሬ በጣም ነው የተናደድኩት። ቡቡን ቡቡንና ይሄንን ሄናን ተሸከመሻቸው ዙሪ አስፋልት ላስፋልት ሁለት ሶስታችሁ ማትረቡም። ሀይሚ ግን ጅግና ነች። በቃ ራሷን የምታስከብር ሴት ችናት። ሴት በቃ እንዳንች አይነቱ በቃ ማንም እየመጣ አፉን ሲከፍትብሽ ዝም የምትይ ሴት